ሕይወትን መቀየር ኑሮን፣ ማሻሻል የሰራተኛው የምንጊዜም ግብ ነው። በተለይም የሕይወትን ሽንቁር ለመድፈን ደፋ ቀና የሚለው በግንባታው መስክ የተሰማራው ሰራተኛ በስራው ስኬትን፣ በጥረቱ ውጤትን ያስመዘግብ ዘንድ የስራ ላይ ደህንነቱ ሊጠበቅለት ግድ ይላል። ይሁንና እንደ ሀገር በአብዛኛው ለስራ ላይ ደህንነት የሚሰጠው ትኩረት አናሳ በመሆኑ በርካቶች ለጉዳት ጥቂት የማይባሉትም ለሕልፈት ይዳረጋሉ። እኛ ሀገር በተለይ ኮንስትራክሽን ኢንዱስትሪ ከፍተኛ የስራ አደጋ ፖቴንሻል ያለበት ነው። ለምሳሌ አንድ ህንፃ ሲሰራ በጣም ብዙ ስራ ነው የሚሰራው፣ የስራ አይነቶቹ ማለት ነው። አሁን ደግሞ ከመሬት ወደ ላይ ከፍ እያለ የሚሄድ ወይም ወደ መሬት ውስጥ የሚሄድ የግንባታ አይነት ነው እየሰፋ የመጣው። ስለዚህ ጥንቃቄ ካልተደረገና የደህንነት ጥንቃቄ መሳሪያዎችና ትምህርትና አዌርነሱ ካልተፈጠረ ከፍተኛ ከመኪና አደጋ በላይ ሊያመጣ የሚችል ነው። ኢንቨስትመንት ስናደርግ የገንዘብ ሰራተኞች እንጠቅማቸዋለን፣ እድገቱ እናመጣላቸዋለን፣ የምንላቸውን ሰዎች እየገደልን ነው። አላለም በስራ እየሰሩ ስራ እናገኛለን ብለው ስራ ቦታ መጥተው ስራ ቦታ ላይ ሴፍቲ ስለሌለ ብቻ ጤን በደንብ ስላልታሰበ ብቻ የሚሞቱና ወይም ደግሞ አካለ ጉዳተኛ ሆነው ለዘላለም ተረጂ የሚሆኑበት ሁኔታ እየተፈጠረ ነው። የግንባታው ዘርፍ የሀገርን ገጽታ ከማሻሻል ባሻገር ለበርካታ የሰው ኃይል የስራ እድል መፍጠር የሚያስችል መስክ ነው። ታዲያ ዘርፉ የስራ አጥነት ችግርን ከመቅረፍ ረገድ የሚኖረውን አስተዋጽኦ ከግምት ውስጥ በማስገባት ለስራ ላይ ደህንነት ልዩ ትኩረት መስጠት እንደሚገባም ይመከራል። በተለይም እንደ ሀገር በግንባታው ዘርፍ ተፈላጊው ለውጥ እንዲመጣ የዘርፉ ተዋንያን የሆኑ ሰራተኞችን ደህንነት ማስጠበቅ ቅድሚያ ሊሰጠው የሚገባ ተግባር ነው። ግንባታ ለሚካሄዱ ስራዎች በአጠቃላይ ኢንተርናሽናልም ናሽናልም አንድ አይነት ናቸው። ያ ማለት በየትኛውም ቦታ ላይ የሚሰሩ ስራ በአጠቃላይ ለሰው ልጅ ደህንነት ዋስትና ነው። ስለዚህ አውሮፓም ላይ ገነባሽ፣ ኢትዮጵያም ላይ ገነባሽ እኩል የሰው ልጅ ደህንነትን ማስጠበቅ ያለበሽ የስራ ላይ ደህንነት ስንል ያንን ነው። በተለይ አሁን በሌላው ዓለም ኤሮፕላን ስትመለከች፣ ከውጭ የምናያቸው እነዚህ ለመወጣጫ የሚያገለግሉ ስካፎልዲንግ የምንላቸው አሉ። እሱ ሲሰራ እራሱን የቻለ ዲዛይን አናሊሲስ አለው። እኛ ሀገር ግን ስትመጪ እነዚህ ነገሮች እንዲደረጉ ኢንፎርስ እናደርግ ነበር፣ በተቻለን አቅም እንደ ኢትዮጵያ ኮንስትራክሽን ባለስልጣን። አሁን ግን ቅድም እንዳልኩሽ፣ ሌላውም አስገንቢውም አካል ኮንትራክተሩም አማካሪውም ስላለ ይሄ ነገር ምን ያህል ትክክለኛ እንደሆነ ተገንዝበውት የኛ የግንባታ ሂደት ለሁሉም ሰው ለአደጋ በማያጋልጥ መልኩ ግንባታዎቻችንን ፕሮሲድ ማድረግ የምንችልበትን ትልቅ በር ይከፈተልን ነው ብዬ ነው የማስበው። ሰራተኛውን በጥሩ ሁኔታ አድርጎ መያዝ፣ የሚከፈለውን ገንዘብ መክፈል፣ ስራ መች እንዲሆንለት፣ ማድረግ የስራ ቦታ ደህንነት ላይ መስራት እንዳለብን ነው እየመከርን ያለ ነው። የእኛ ዋና ዓላማ ምንድን ነው? ፕሮዳክቲቪቲን አምጥቶ ትርፋማ መሆን ትርፋማ ለመሆን ደግሞ ዋናኛው ደግሞ እንትናችን የሰራተኛችን ብቃት ይወስነዋል። ሁሉ ነገር አውቶሜትድ ነው አይሰራም። የሰራተኛው ጉልበት፣ የሰራተኛው እውቀት፣ የሰራተኛው አስተሳሰብ የሚፈለግባቸው ቦታዎች አሉ። ቁልፍ ቁልፍ ቦታዎች እንደነዚያን ነገሮች በደንብ አጠንክረን ካልሄድን ትርፋማን ነው። በግንባታው ዘርፍ የተሰማራው የሰው ኃይል እንዳይባክን ብሎም ከስራ ገበያው ጉልበትን እንዳይቀንስ እንደ ሀገር የመፍትሄ አቅጣጫዎችን ማስቀመጥ ያሻል። ከዚህ ረገድም የዓለም የስራ ድርጅትን ጨምሮ እንደ ኢትዮጵያ የስራ ላይ ደህንነትን የሚያረጋግጡ ተግባራት ይከናወኑ ዘንድ የቤት ስራዎችን በመውሰድ እየተሰሩ ይገኛሉ። የኮንስትራክሽን ኢንዱስትሪ አዋጅ እየወጣ ነው። እንደገና ደግሞ በትምህርት ስርዓቱ እንደገና ደግሞ ፕሮሲጀሮቹን ከባህር ዳር ዩኒቨርሲቲ የዓለም ባንክ ስፖንሰር አድርጎም አስጠንተናል። የሚቀጥለው አመት ወደ ትግበራ የሚገባ ይሆናል። ሶ ከፍተኛ ትኩረት የተሰጠው ነገር ግን እስካሁን የነበረው ብዙ ንብረትም ህይወትንም የጎዳ እንደነበረ መውሰድ ይቻላል። አይሎ ከፍተኛ ስራው እሱ ነው። ያንን ለማሳለት ያንን ለማሻሻል እና የራሱ ዩኒት አለን። ትልቅ ዩኒት አለን ይህን የሚከታተል በኮንስትራክሽንም በማንኛውም ሴክተር የኮፌሽናል ሴፍቲን ሄልት የሚልትን ከፍተኛ ስራ እንሰራለን። ያ በጣም በጣም አስፈላጊ ነው። ስታቲስቲኩ ስታገሪንግ በጣም በጣም ዲፕሬሲንግ ነው።